አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም፣ ሁሉ መልካም፣ ከእኛ ጋር ሁሉ ሰላም ነው። በጉጉት ሲጠበቅ የነበረው አዲሱን መመሪያ በተመለከተ በዛሬው ዕለት አመሻሹን የአዲስ አበባ ከተማ አስተዳደር ካቢኔ ስብሰባ አካሄዷል። አራተኛ ዓመት አስራ አንደኛ መደበኛ ስብሰባው ታዲያ በዚህ ስብሰባው ላይ እጅግ በርከት ያሉ ጉዳዮችን መወያየቱን ተመልክተናል። ከዚሁ ጋር ተያይዞ የበርካቶች ችግር የሆነውን የትምህርት ቤቶች አከፋፈል ስነ ስርዓትን በተመለከተ ከመሬት ጋር በተያያዙ የሚነሱ ችግሮች፣ እንዲሁም በቅርቡ ሁሉን አቀፍ ያደረገ አዲስ አሰራር መሶብ የተሰኘውንና በርከት ያሉ ጉዳዮች ላይ ውይይት ማድረጉን ተመልክተናል። በመጨረሻም የተደረሰው ውሳኔ ሙሉ መረጃና ሙሉ ዝርዝሩን ወደ እናንተ እናደርሳለን። እንዲሁም አሜሪካ በካናዳ ላይ የጣለችው ታሪፍን በተመለከተ 25 በመቶ ማደጉ ተሰምቷል። ከዚሁ ጋር ተያይዞ በስንት እጥፍ አደገ የሚለውን ዝርዝሩን ይዘናል። እንዲሁም ባንኮች በክልሎች እየተንቀሳቀሱ አዲስ አሰራር ተግባራዊ ሊያደርጉ ስለመሆኑም ተሰምቷል። ይህንና መሰል መረጃዎችን በዚህ ሰዓት ወደ እናንተ እናደርሳለን። ቪዲዮን ላይክ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ እያልን በቀጥታ ወደ መረጃው እናምራ። እንግዲህ ክቡራን ተመልካቾቼ እጅግ ወሳኝ ወሳኝ የሆኑ መረጃዎችን ነው በተከታታይ ወደ እናንተ የማደርሰው። ባንኮችን በተመለከተ ወደ ክልሎች ሊሸጋገሩ መሆኑ ተሰምቷል። ይህ አሸጋገራቸው በተለይ ከፋይዳ ዲጂታል ጋር ተያይዞ የሚነሱ ችግሮችን ለመፍታት ነው። በሀገሪቱ የተለያዩ አካባቢዎች የጸጥታ ችግር ባሉባቸው ቦታ የፋይዳ መታወቂያ ለመስጠት ሊያጋጥም የሚችለውን ችግር ለመፍታት ከሚመለከታቸው አካላት ጋር ውይይት ስለመጀመሩ የኢትዮጵያ ባንኮች ማህበር አስታውቋል። ከሰባ ሚሊዮን በላይ ለሚሆኑ ዜጎች ባንኮች ሁለት ቢሊዮን ብር ወጪ በማድረግ በክልሎችና በከተሞች የፋይዳ ዲጂታል መታወቂያ ለመስጠት ሥራዎች መጀመራቸውን ማኅበሩ ገልጿል። በአምስት ቀናት ይቆያል የተባለው ስልጠና በብሔራዊ መታወቂያና የአገልግሎት መስጫ መሣሪያዎችን በሚያቀርበው ድርጅት እየተሰጠ መሆኑን የኢትዮጵያ ባንኮች ማኅበር ዋና ጸሐፊ አቶ ደምሰው ለአህዱ ተናግረዋል። የማኅበሩ ዋና ጸሐፊ በምላሻቸው የሰላምና ጸጥታ ችግር ያለባቸው አካባቢዎች ላይ ሊያጋጥም የሚችለውን ችግር ለመፍታት ከሚመለከታቸው አካላት ጋር ንግግር እየተደረገ መሆኑንም ተናግረዋል። የሰላምን ጉዳይ የሚመለከተው አካል ይፈተዋል ተብሎ እንደሚጠበቅ የተገለጸ ሲሆን፣ በመላው ሀገሪቱ ወደ ቅርንጫፍ የማይመጡ እና ያልመጡ ዜጎችን ጭምር ሊሰጥ ነው የተባለው አገልግሎት ከ60 እስከ 70 ሚሊየን የሚሆኑ ዜጎችን ያዳርሳል ነው የተባለው። በሌላው መረጃችን የብዙዎች ችግር የሆነው የትምህርት ቤት አከፋፈል ስነስርዓትን በተመለከተ ከመሬት ጋር በተያያዙ የሚነሱ ችግሮችን በተመለከተ እንዲሁም በቅርቡ ሁሉን በአንድ ማዕቀፍ አገልግሎትን ማግኘት የሚቻለውን አሰራር ስለተመለከተው ጉዳይ አመሻሹን አዲስ መረጃ በመላው ሀገሪቱ ላይ ተግባራዊ እንዲደረግ የአዲስ አበባ ከተማ አስተዳደር ካቢኔ በዛሬው ዕለት ባካሄደው አራተኛ ዓመት አስራ አንደኛ መደበኛ ስብሰባው በተለያዩ ጉዳዮች ላይ ተወያይቶ ውሳኔውን ማስተላለፉን ተመልክተናል። በዚህ መሠረት የአዲስ አበባ መሶብ የአንድ ማዕከል ዲጂታል የመንግስት አገልግሎት ማቋቋሚያ ረቂቅ ደንብ ላይ በሰፊው መወያየቱ ተገልጿል። በሰፊው ከተወያየ በኋላም በአብላጫ ድምፅ ተግባራዊ እንዲደረግ ውሳኔ ስለመተላለፉ ተመልክተናል። ሌላውና እጅግ ወሳኙ የአዲስ አበባ ከተማ አስተዳደር የግል ትምህርት ቤት አገልግሎት ክፍያ አሰራርን በተመለከተ ይህንን ስርዓት ማሻሻል የሚያስችል ረቂቅ ደንብ ላይ ተወያይቶ በአብላጫ ድምፅ ማጽደቁንም ተመልክተናል። በመጨረሻም በመሬት ልማትና አስተዳደር ቢሮ የቀረበውን ሀገራዊ ፋይዳ ያላቸው ፕሮጀክቶች የመሬት አቅርቦት ጥያቄ ላይ በሰፊው ከተወያየ በኋላ የውሳኔ ሐሳቡን ማጽደቁና በመላው ሀገሪቱ ላይ ተግባራዊ እንዲደረግ ውሳኔ ማስተላለፉ ነው የተገለጸው። ይህ በእንዲህ እንዳለ አሜሪካ በካናዳ ላይ ጥላ የነበረውን የ25 በመቶ ታሪፍ ጭማሪ ማድረጓን አመሻሹን መረጃው ወጥቷል። የአሜሪካው ፕሬዝዳንት ትራምፕ በካናዳ የብረትና አልሙኒየም የማዕድን ዘርፍ ላይ ጥለውት የነበረውን የ25 በመቶ ግብር ወደ 50 በመቶ አሳድገውታል። የካናዳ ጠቅላይ ሚኒስትር አሜሪካ በካናዳ ላይ የብረት ዘርፍ ላይ የተጣለችውን ታሪፍ ህገወጥና ተገቢ ያልሆነ ነው ሲሉም ተችተዋል። የካናዳ ጠቅላይ ሚኒስትር ማርክ እንደተናገሩት የአሜሪካ ሁለተኛ ዙር የታሪፍ ጭማሪን ተያይዞ መግለጫ ሰጥተዋል። ማርክ በመግለጫቸው ፕሬዝዳንት ትራምፕ በካናዳ የአሉሚኒየምና ብረት ዘርፍ ላይ የ50 በመቶ የታሪፍ ጭማሪ አድርገዋልም ብለዋል። ይህም ህገወጥ፣ ተገቢ ያልሆነ ነው ያሉ ሲሆን ለአሜሪካ ኢንዱስትሪና ሰራተኞች እንዲሁም ለካናዳ አጠቃላይ በጣም መጥፎ ውሳኔ ነው ሲሉም ተናግረዋል። በመጨረሻም ከኢትዮጵያ ካፒታል ገበያ ባለስልጣን ኢንቨስትመንት ባንክ ፍቃድ የተሰጠው ወጋገን ካፒታል ኢንቨስትመንት ባንክ በይፋ አገልግሎት መጀመሩን አብስሯል። ይህ ኢንቨስትመንት ባንክ ሙሉ ለሙሉ ከወጋገን ባንክ የተለየና ራሱን የቻለ ተቋም መሆኑን የባንኩ ዳይሬክተሮች ቦርድ ሰብሳቢ የሆኑት አክሊሉ በዛሬው ዕለት ገልጸዋል። ኢንቨስትመንት ባንኩን ወደ ገበያ ለማስገባት ምን ተግዳሮት ነበረው ሲል ኢቲቪ ዜና የጠየቀ ሲሆን ዋና ስራ አስፈጻሚዋ አዲስ ማርኬት እንደመሆኑ መጠን በዚህ የሰለጠነ የሰው ኃይል ለማግኘት በጣም አስቸጋሪ ነበር። በዚህ ምክንያት ከውጭ ማምጣት ነበረብን። በዚህም ሁለት ኤክስፖርቶች በስልጠናና በማማከር ተቀጥረዋል ሲሉም ገልጸዋል። ሁለቱ ሰራተኞች ሥራ እንዲሰሩ ብቻ ሳይሆን ሰራተኞችን እንዲያሰለጥኑም ጭምር መቀጠራቸውም ይህም በጣም ወሳኝ መሆኑንና ብቁ ሰራተኛ ያስፈልግ እንደነበርም ተናግሯል። የኑሮ ውድነት፣ የውጭ ቀጥታ ኢንቨስትመንት ብዙ አለመኖር፣ የምንዛሪ ተመኑ መዋዠቅ፣ የተረጋጋ ማክሮ ኢኮኖሚው አለመፍጠሩና ሌሎች ፈተና እንደነበሩ ጠቅሰው እሱን አልፎ ለዚህ መዳረሻቸውም አስረድተዋል። በተጨማሪም ድርጅቶች ለመጀመሪያ ጊዜ በሰነደ መዋለንዋይ መገበያ ላይ ቀርበው ድርሻቸውን እንዲሰጡ የብድር ሰነድና ሼር ንግድ ለግለሰብና ለኢንቨስተሮች መካከል የተቀላጠፈ እንዲሆንና ካፒታል የሚፈልጉ ድርጅቶችን ካፒታል ካላቸው ኢንቨስተሮች ጋር ማገናኘት ያሉ ስራዎችን እንደሚሰሩ ዋና ስራ አስፈጻሚዋ ጠቅሰዋል። በዕለቱ የተገኙ የኢትዮጵያ ሰነደ መዋለንዋዮች ገበያ ዋና ስራ አስፈጻሚ ዶክተር ጥላሁን ለብዙዎች ውስብስብ የሆነውን ገበያ ኢንቨስትመንት ባንኩ ለኢትዮጵያውያን የገባና የቀለለ እንዲሆን ባንኩ እንደሰራ ሲል መልዕክቱን አስተላልፏል። በመጨረሻም በዚህ ሰዓት የደረሰን የነዳጅ ችርቻሮ ውጤት የቤንዚን ዋጋ ባለበት ይቀጥላል። ኬሮሲን ከዛሬ ግንቦት 27 ቀን ጀምሮ ከባለፈው ወር የመሸጫ ዋጋ የአራት ብር ገደማ ጭማሪ ያሳየ ሲሆን በ120 ብር ከ94 ሳንቲም እንዲሸጥ ተወስኗል። ቀላል ጥቁር ናፍጣና ከባድ ጥቁር ናፍጣ ከባለፈው ወር የመሸጫ ዋጋ የሶስት ብር ገደማ ጭማሪ ማሳየቱን በዚህ ሰዓት በዚህ ደቂቃ የወጣው ሪፖርት አስነብበዋል። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ላይክ ሼር ሼር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያቸው ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላህ።